እንደ ሌሎች ሴቶች ወይ እንደ ቱ እኔ ጋር መደንፋት አይቻልም። እኔ ሳምሪ አራቱ ሙሉ ልጆቹ ከኔ ጋር ነበር ያሉት። እንግዲህ አርፌ እንዳሳድግ ሰላሜን የማይሰጠኝ ከሆነ ተጥቼ ከዛ በኋላ እንግዲህ ሰላሜ እንዴት እንደምሰጠኝ ያሳያሉ። ዳስሚ ዳስ ከኔ ጋር መሳረጥ ምንም የትም አያወጣም። እንደዚህ ፈረገጣለሁ ስትል እንደዚህ ነው ማድረግ። አያትየውን ማሳደግ አችልም ከዚህ በኋላ ሳምሪ፣ ማሳደግ እንደማችለው ቃል በቃል የተናገራቸው ያለው ነገር ይሄ ነው። ከዚህ በኋላ እናትም አባትም ሆኜ አሳድጋቸዋለሁ። ፋኒና ሳምሪ ያሉበት ጉዳይ ቀን ወደ ቀን እየተካረረ የመጣ ይመስላል። እነዚህ ልጆች ሊስማሙ ነው፣ አሁን ያለው ነገር ረገብ ያለ ይመስላል እየተባለ ሲወራ ቢቆይም አሁን ደግሞ የምንመለከታቸው ጉዳይ ይህም ቤተሰብ በተመለከተ ከባድ ዛቻ አንዱ ለአንዱ መስጠቱን ቀጥሎበታል። እጅግ ያሳዝናል። በዩቲዩብ አድናቂ ወዳጆቻቸው፣ ከድሮ ጀምሮ የሚከታተሏቸው ሰዎች እነዚህን ጉዳዮች እየተመለከቱ ለምንድን ነው እነዚህ ሰዎች በአንዴ ጠላት የሆኑት? ድሮ እኮ ብዙ አሳልፈው ምንም ባልነበራቸው ጊዜ አብረው ኖረዋል። ለካ ፍቅር ሲያልቅም እንደዚህ ከባድ ይሆናል እያሉ ሀሳብ አስተያየት እየሰጡ ይገኛሉ። ከሰሞኑ ታዲያ ጠቅለል ባለ መልኩ ፋኑኤል በዩቲዩብ ገጹ ላይ አንድ ቪዲዮ ሰርቶ ነበር። እሱም ቪዲዮ ብዙዎች ተመልክተውታል። በዛም ቪዲዮ እንደተመለከታችሁ ፋኑኤል እንዴት ልጆቹን እንደተረከበ በተለይ ደግሞ በሳምሪና ጂጂኪያ ምክንያት ልጆቹን አሁን አንፈልግም፣ አንተ ጋር ነው ማደግ ያለባቸው፣ አንተ ውሰር ተብሎ ልጆቹን እንደወሰደም ጭምር የራሱን ሀሳብ አስተያየት ከሰሞኑ ስለተወቀሰበት ጉዳይም ቪዲዮ ሰርቶ ነበር። ታዲያ ይህንንም በማስመልከት ይመስላል በጂጂ እና በሳምሪ በኩል ደግሞ እንደ አዲስ ሌሎች መልስ ምት፣ ሌሎች ማስፈራሪያም እንዲሁም ዛቻን በሚመስል መልኩ የተለያዩ ሀሳብ አስተያየቶች እየተሰጠ የሚገኘው በቪዲዮ መግቢያ አይታችሁታል ብዬ አስባለሁ። የሳምሪ ንግግርም ሳምሪ ታዲያ ያለችው ምንድን ነው? አራት ወር ሙሉ እኔ ይዣለው። አሁን ደግሞ እሱ ሊይዝ ይገባል። እኔ ይዣቸው ሰላም የማይሰጠኝ ከሆነ አሁን ደግሞ እሱ ይዞ እንዴት ሰላም እንደማገኝ አሳየዋለሁ። ከእንግዲህ ከእኔ ጋር መመላለሱን ያቁም አለበለዚያ ግን እርምጃ ወስዳለሁ፣ የሚል አይነት ይዘት ያለው መልእክት ሁሉ በምልክት እያሳየች የተለያዩ ንግግሮችን ስትናገር ነበር። በፍጹም በፍጹም! አሁን ላይ ሳምሪ ያለችበት ነገር እሷን እያስወቀሳት ያለ ይመስላል። ብዙዎችም እሷን ነው እየተናገሩ የሚገኘው። ሳምሪ እባክሽ ተረጋጊ። አሁን ያለሽበት ነገር ጥሩ ነው ብለን እኛም አሁን ላይ እያሰብን አይደለም። ፋኑኤል በዩቲዩብ ያጋራው ቪዲዮ ያላዘነ ሰው የለም፣ ብዙ ያልተሰማው ሰው የለም። አሁንም ቢሆን ብዙ ህመሞቹን ችሎ ብዙ ስቃዮቹን ችሎ ልጆቹን ብሎ ብዙ ነገር እያሳለፈ እንደሆነ በቪዲዮ ላይ እንደተመለከት ነው ከሀሳቡ መረዳት ይቻላል። ታዲያ ብዙዎችም ፋኒ የለቀቀውን ቪዲዮ በዩትዩብ በመቀጠል ደግሞ በቲክቶክም እየተቆራረጠ በተለያዩ ቦታ ተሰራጭቶ ስለነበረ ብዙ ሰው ነው ሀሳብ አስተያየት የሰጠው። በተለይ ደግሞ ብዙዎች ያሉት ምንድን ነው ምን አይነት ቤተሰብ ውስጥ ገባ ፋኒ፣ እባክ ጠንክርልን፣ አንተ ጥሩ አባት ነህ። ለካ ልጆቹን ሳይፈልጉ ቀርተው ነው ወደ አንተ የመጡት። አሁን ልጆች ማሳደግ ከባድ ነው ለነገር ግን ትልቅ ነገር እያደረግክ ነው። ልጆችን በጥሩ ፀባይ አንተ ስብስብ አድርጋ አሳድግ እያሉ ብዙዎች ሀሳብ አስተያየት ሲሰጡ ነበር። ታዲያ ያንንም በማስመልከት ደግሞ ሳምሪ ላይፍ ስትገባ እናቷ ጌጌክያም ላይፍ ሲገቡ አጠቃላይ ያ ቤተሰብ ላይፍ በሚገቡበት ጊዜ ብዙዎች ወቀሳን ጭምር ብዙ ነገር የተናገሯት ነበር። ሳምሪንም ልጅሽን መያዝ ያልቻልሽ፣ ለልጅሽ ያሉንሽ፣ ልጅሽን አንቺ ጋር ያራቅሽ እያሉ ብዙዎች ተናግረዋት ነበር። ታዲያ ያንንም በማስመልከት ነው አራት ወር ሙሉ እኔ ልጅ ይዤ ነበረ። ነገር ግን ልጆቹ እኔ ጋር በነበሩበት ጊዜ ይህ ግለሰብ ሰላም አልሰጠኝም እያለች ጭራሽ ሌሎች ሌሎች ነገሮችን ስትናገር የነበረው ማለት ነው። እንግዲህ የሳምሪ እናት የሆነችው ጂጂክያ አሁንም ሌሎች ንግግሮችን ይህን ግለሰብ መናገሯን አላቆመችም። ልጆቹ እሱ ጋር ለመሄዱ እሷ ያለችው ምንድን ነው? በተለይ ጂጂክያ እነዚህ ልጆች የወሰደው ወዱ አይደለም በፍርድ ቤት ትዕዛዝ በሕግ ሲደርስበት ነው እያለች ስትናገር ነበር። በዚህ በኩል ደግሞ ፋኑኤል በቀደምም በሰጠው መልሱ እኔ ማንም አያስገድደኝም ለልጆቼ አላንስም፣ ልጆቼ የማንንም ፊት እንዲያዩብኝ አልፈልግም እያለ በአሁኑ በቅርቡ ራሱ መልእክት ሲሰጠን ነበረ የተለያዩ ሀሳቦችንም ሲያነሳ ነበር ታዲያ እንግዲህ ፋኑኤል በለቀቀው በዩቱብ ቪዲዮ በጣም ብዙዎችን ደግሞ እንግዲህ እጅግ ካሳዘናቸው ዋነኛው ጉዳይ ምን ነበረ ፋኒ ልጆች እንግዲህ ሳምሪና ጂጂኪያ ቤት መግባት አትችሉም ተብለው የተከለከሉ ጊዜ እኔ ሰው ጋር ጥገኛ ነበርኩኝ ወደ እኔም ጋር እንዳልወስዳቸው ትንሽ ከበደኝ እኔም ጥገኛ ሁኜ ነበር ከሰው ጋር ይኖር የነበረው ታዲያ እኔ እንደምንም ያለሁበት ቦታ አምጥቻቸው ቤት እንዲሰጡኝ የጀርመን መንግስትን ጠየቅኩ የጀርመን መንግስት እንዲሁም ሌሎች በዚህ ጉዳይ የሚሰሩ ሰዎች ሲያማክሩ እናትም አባት ምክንያትም መያዝ ካልቻላችሁ ልጆቹ ወደ ሌላ ማደጎ ሁሉ ይሄዳሉ ተብዬ ነበር። እኔ ደግሞ በፍጹም እሱን አልፈለግኩም ለልጆቼም አላንስም ብዬ እኔ ልጆቼን ለመያዝም ስለፈለግኩ ተሯሩጬ ቤት እንዳገኝ ጠየኩኝ። እነሱም ተባበሩኝ ቤት አገኘው። አሁን ላይ ጥሩ ሰላማዊ ሁኔታ ላይ እገኛለሁ። ልጆቹንም እያሳደኩኝ እንደ እግዚአብሔር ፍቃድ እኔ ጤናዬን ከሰጠኝ ልጆቼ ማንንም ፊት ሳያዩ እኔ አሳድጋቸዋለሁ ሁሉ እያለ መልእክት ሲያስተላልፍ ነበር። የእውነት ፋኑኤል አሁን የለቀቀው ቪዲዮ በጣም ብዙዎችን ነው ልብ የነካው አስተሳሰቡ፣ የእርጋታ ስሜቱ፣ እንዲሁም በተለያዩ ወቀሳዎች ብዙ እየተባለ አሁንም ቢሆን ለልጆቹ ብዙ ነገሮችን እየቻለ ያስተላለፈው መልዕክት እጅግ የሚያሳዝን ነው። ከምንም በላይ ግን እኔ ታየኝ የፋኒና የሳምሪ ልጆች ናቸው፣ ፊሎና አዳም። ፊሎና አዳም እናትና አባታቸው አንድ ላይ በነበሩበት ጊዜ ቅብርር ብለው የሚያድጉ ልጆች ነበሩ። የማንንም ፊት የማያዩ በዛም በዚህም በኩል የማይወቀሱ ነበሩ። ከዛም አልፎ ተርፎ ፋኑኤል ቤተሰቦቹ ጋር ሲሄድ ኢትዮጵያ ሲሄድ ሁሉ በክብር የሚስተናገዱ ሁሉም የሚቀባበላቸው እጅግ የሚወደዱ ልጆች ነበሩ። ታዲያ ዛሬ ግን እናትና አባት ሰላም ባለመሆናቸው ምክንያት እናትና አባት በመለያየታቸው ምክንያት ልጆቹ እንዴት እየተንከራተቱ እንዳሉ ተመልከቱ። በዚህ ደረጃ ውስጥ አንዱ አንዱን በሚናገርበት ውስጥ ልጆች ምን ያህል ስሜታቸው ሊጎዳ እንደሚችል መገመት ይከብዳቸዋል ብዬ አላስብም። እንግዲህ ልጆቹ ሳምሪ እንዲሁም አያታቸው ጂጂኪያ ጋር ሲሆኑ ጥሩ ነገር እንደሌላቸው፣ ጥሩ ሰላም እንደሌላቸው ፋኒ ጠቅለል አድርጎ ተናግሮ ነበር ነገር ግን እኔም የማልችልበት አጋጣሚ ውስጥ ስለነበርኩ እኔም ጥገኛ ጠይቄ ሰው ቤት ስለነበርኩኝ ልጆቼን እንደዛ እንኳን ሲሉኝ መልስ መመለስ አልችልም ነበር። ነገሩንም ማባባስ አልችልም ነበረ። እነሱ ግን ልጆቼ ቀደም ብለውም ነግረውኛል። እዛ ቤት እንኳን አልተመቻቸውም ነበረ። እናንተም በቪዲዮ አይታችኋል ብዬ አስባለሁኝ። እነ ጅጅክያ ጋር የማይመቹ ነገሮች ነበሩ ብሎ ጠቅለላ አድርጎ ተናግሯል። እንግዲህ በተያያዘ ጉዳይ ከሌሎች ከተናገራቸው ብዙዎችም ካዘኑበት ጉዳይ ደግሞ ምንድን ነው እንግዲህ የሳምሪ እናት የሆነችው ጂጂኪያ ልትደበድበው ሁሉ በሆነ ቦታ ላይ አግኝታው በተለይም በልጆቹ ፊት ያንን ድርጊት ሁሉ እንዳሳየችው እሱም አዝኖ የተናገረው በልጆቼ ፊት ይህን ነገር ራሱ ማየታቸው በጣም ያሳዘነኝ፣ ከዚህ በፊት የነበረው የቃላት ውርወራ በቪዲዮ በተለያዩ ቦታዎች ነበሩ። ነገር ግን በልጆቼ ፊት ልጆቼ ባሉበት እኔን አመናጭቃ ልትደባደበኝ ሁሉ ቃቷት ነበር። እኔ ራሴን ተቆጣጥሬ ሌላ ችግር ላይም እንዳልገባ በህግም እንዳልጠይቅ ፈጣሪ አምላክ ትግስቱን ሰጥቶኝ ነው ያንን ያለፍኩት በማለት ሲጀምር ስለ ጉዳዩ ትንታኔ ሲሰጥ ነበር። ታዲያ ብዙዎች ይህንን ነገሩን ይህን መልእክቱን ከሰሙ በኋላ ነው እጅግ በማዘን እባክህ እባክህ ፋኒ አሁንም ቢሆን ጽናቱን ይስጥ ለካ የኢትዮጵያን አባባል እናት አባቶቻችን የሚሉት አባባል ትልቅ ቦታ ነበረው በማለት በተለይ በብዙ ኮሜንቶች ላይ ታዩታላችሁ ብዬ አስባለሁ። ይችን ቃል በመደጋገም ነው ብዙዎች ኮሜንት የሚያደርጉት። እናትየዋን አይተህ ልጅቷን አግባ የሚባለው አባባል ለካ ትልቅ መልእክት ነው። በአንተ አይተነዋል። እናትየዋን አይተነ የነበር ልጅቷን ማግባት የነበረብህ አሁን ላይ ይሄው፣ እናትም ልጅም አንድ አይነት ፀባይ እንዳላቸው እያሳዩ ነው። አንተም የደረሰብህ ይህ ነው። ካልሆነ ወይ የምትኖርበትን ሀገር ለቀህ ወይ ልጆችህን ይዘህ ከአይናቸው ገለል በል እያሉ ሁሉ ሀሳብ አስተት ሲሰጡት የነበሩ ሰዎችን ተመልክተናል ማለት ነው። እኔ እንደው ምን እንደምል ግራ ያጋባል። በአጠቃላይ ግን ፋኒ አሁን የሰራው ቪዲዮ የእውነት በጣም የሚያሳዝን ነው። በተለይ ብዙ ሕመሞቹን ችሎ ነው አጠቃላይ ስላለበት ሁኔታ መልሶችን ሲሰጥ የነበረው ማለት ነው። አሁንም ቢሆን እባክሽ ሳምሪ የድሮን ጊዜ አስቢ ከፋኑኤል ጋር አብሮ መቀጠል ላይኖር ይችላል። ነገር ግን አንዱ አንዱን አክብሮ መቀመጡ ትልቅ ነገር ነው ብዬ አስባለሁኝ። እባክሽ ሳምሪ በፊት በምናቅሽ ጸባይ ከፋኒ ጋር ባለሽበት ለሰባት ዓመታትም ብዙዎች በሚያውቁሽ ጸባይ አሁንም ድረስ የሚወዱሽ የሚያከብሩሽ ሰዎች እባክሽ እልህ አትጋቢ፣ አንዳንድ አትመላለሱ፣ ተከባብራችሁ ኑሩ በያላችሁበት፣ በተለይ ለልጆቻችሁ ስትሉ ጠላት አትሁኑ እያሉ ብዙዎች የሚናገሩሽን ነገር እኛም ይህን መልእክታችንን በማስተላለፍ የዛሬን ቪዲዮቻችንን ማብቃት እንፈልጋለን። ፋኒም አሁንም ቢሆን ፈጣሪ አምላክ ጥንካሬውን እንዲሰጠው እንግዲህ አሁንም ቢሆን ፈጣሪ እየጠበቀው ጤናውን እየሰጠው ነው። እንግዲህ ለልጆቹ እያኖረው ያለው የሚያለው በመልክቱ ይህን ነው። ፈጣሪ አምላክ ጤናዬን ከሰጠኝ ለልጆች ያህላንስም ነገ ማንንም ፊት አያዩም እኔው ጋር እዚቹ ነው የሚያድጉት ብሎ ሲናገር ነበረ። ፈጣሪ ጤናው እንዲሰጠው የእውነት ከልብ እንመኝለታለን። ጥንካሬና ብርታትም ፈጣሪ እንዲያድለው የእውነት ከልብ በመመኘት የዛሬ ቪዲዮቻችንን እዚህ ላይ እናበቃለን። በሌሎች ጉዳዮች እስክንገናኝ ሰላም ሰላሙን ሁሉ ተመኘውላችሁ። ሰላም